ሰበር መረጃ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አዲስ ሹመት ተሰጥቶ ዛሬ የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዚዳንትና የጸጥታ ዘርፍ ኃላፊ የነበሩት ሌተናል ጄኔራል ታደሰ ወረዳ ጌታቸው ረዳ በመተካት የጊዜያዊ አስተዳደር ፕሬዚዳንት ሆኖ ሙሸማቸውን የአውራምባ ታይምሱ ዳዊት ከበደ ዘግቧል። ከሰሞኑ የፌዴራል መንግሥት ከጠቅላይ ሚኒስትሩ ይፋዊ የሹመት ደብዳቤ ደርሳችኋል ብሏል በዘገባው ። ሳስበው በጠቅላይ ሚኒስትር ሌትዝም ሀቬት ያሉ ይመስለኛል። ይህ መረጃ ትክክል ከሆነ የጌታቸው ረዳ ቀጣይ ማረፊያ በቀጣዮቹ ቀናት የሚጠበቅ ነው። ትግራይ እንደማይሆን መገመት ግን ከባድ አይሆንም። በማንኛውም መንገድ የትግራይ ሕዝብ ፎይታ ቢያገኝ እመኛለሁ ብለዋል። ሌሎችም ተያያዥ መረጃዎችን ተከታትለን እናደርሳችኋለን። ላይክ፣ ሼር፣ ኮምፒሊንግ እያደረጉ ይከተሉ ነው።